አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት ሃያ አራት በዚህ ቀን በእስከንድሪያ ለተሾሙ አባቶች ሊቀ ጳጳሳት 59ኛ የሆነ ቅዱስ አባት የእስከንድሪያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል ሀገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳም በመግባት በታላቁ አባ መቃርስ ቤተክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም በጎ ሥራዎችና ትሩፋቶች ተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቃጳሳት አባ ቆስሞስ ባረፈ ጊዜ ኤጲስቆጶሳቱ ሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቃጳሳት አድርገው ያለ ፈቃዱ ሳይወድ በግዱ ሾሙት። ወደ እስክንድርያ ይዘው ሲሄዱ እግረ መንገዱን ከተወደደባት ሀገር ደረሰ። እናቱንም በዚያ በሕይወት አለች። እርሷንም የዚህ ኋላ የኃላፊውን አለም ክብር የምትጠላ እግዚአብሔር የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው ለወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታም ልታገኘው ያልተነሳችው ያላወቀችው መስሎት እኔ ገሌ ልጅሽ አይደለውምን? እንደምን ሰላምታ ሰጥኝም ወይስ አላወቅሽኝም ማለት። እርሷም እኔ ሳውቅ ራስን ያላወቅ አንተ ነህ። በዚህ በሊቀ ጵጵስና ክብር ሆነ ከማይ ሙተ ተገንዘ ባይ በወደድኩ ነበር። ከአሁን በፊት የምትጠየቀው በራስህ ኃጢአት ብቻ ነበር። ከዛሬ ጀምሮ ግን በምዕመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህ እናቱም የተናገረችውን ነገር በልቡ አደረ። ስለ ራሱ ደህንነት እና የምዕመናኑም ነፍሳቸውን ለማዳን መጻሕፍትን በማስነበብ በምክርና በመገሰጽ እያነቃ ሲታገል ኖረ። ደግሞም እውነተኞች ካህናት ምስክርነት በቀር ካህናትና ኤጲስቆጶሳትን ከመሾን የሚጠነቀቅ እና የሚጠበቅ ሆነ። ከቤተ ክርስቲያናትን ገንዘብ የማይገባውን ምንም ምን አይወስድም ነበር። ኤጲስቆጶሳትን እና ቀሳውስቱን ወገኖቻቸውን ጥቅም ባላቸው በቅዱሳም መጽሐፍት ቃል በመምከር ይጠብቋቸው ዘንድ ያዟቸው ነበረ። በሰላምና በጸጥታ ሆኖ በማርቆስ ወነር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተጠቃነተው ተስተካክለው ያለማቋረጥ በጾምና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለም ትኑር አሜን። በዚህች ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን።

አቡሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከእኛ ጋር ትኑር።